አይደለም አረጋሄ ማለት ሪጎሬ በቴስታ የሚያገባ ሰው ነው። አራዱና፣ እንዴት እንደሚለብሱት እነሱ ናቸው የሚያውቁት። እኛ አስቀድመን አንጮህም፤ ምክንያቱም ፈንጅ የሚፈራው አስቀድሞ ስለማይጮህ ነው። መተወንና አጣጥፎ ኳስ መግባት ምን ያህል እንደሚከብድና ምን ያህል እንደሚራራቅ ያን ያዩታል። ቢቻል የጎሉ ብዛት ሊኖረው ስለሚችል ኦዲተሮች ቢመጡ የተለያዩ የማይዋሹ ማሽኖች ብይዙ አዲንግ ማሽን እንተማመንበትና በመርፌ ቀዳዳ ይሾልካል። በተፈለገው ቀዳዳ ሾልኮ ወዲያውኑ አሾልኮ በሾልኮው ላይ እንደገና ሾልኮ የሚያገባው በተለይ ፈጣኑ አጥቂያችን ሀብቴ ነው። ሀብቴ ለመያዝ አይመችም። ምናልባት የሰው ኃይል ተጨምሮ ሰባት ስምንት ፖሊሶች ካልያዙት በስተቀር በእነሱ አቅም ብቻ ሀብቴ የሚያዝ አይደለም። ደረጀም በጣም የኳስ ሰው ከመሆን የተነሳ ደረጀ ማለት ኮርና ራሱ መጥቶ ራሱ ሄዶ ነው እንደገና የሚያገባው። ላላየ ሰው ሊያስቅ ይችላል፣ ግን አለባቸውን እንውሰድ። ያለባቸው ባህሪ ምንድን ነው? ያጠቃል፣ ሲጠቃ አውቆ ዝም ይላል። መጨረሻ ላይ አጥቅቶ አጥቅቶ ለቁጥር የሚያዳግት ጎል ነው የሚያገባው እና አለባቸው ደስ የሚለው ርህሩህም ተጫዋች ነው። ጠይቆ ነው በረኛን የሚያገባው። የእኔ ወንድም ቤት ይሻልሃል፣ አትቀየመኝ። ቤቱ ጋ ነው እኔ እናንተ ወንድማማቾች ነን ለነገሩ ኳስ ስላገናኘ ነው። እንደዚህ አይነት ተጫዋቾች ናቸው ያሉን። አረጋኸኝ ማለት ሪጎሬ በቴስታ የሚያገባ ሰው ነው።